የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመትን የ9 ወራት የሥራ አፈጻጸም ግምገማ ማካሄድ ጀምሯል። ከተማ አስተዳደሩ በተለያዩ ዘርፎች በአጠቃላይ ከ93 በመቶ በላይ አፈጻጸም ማስመዝገቡን ተገልጿል። በቀጣይም ከተማዋን ለነዋሪዎቿ ምቹ ለማድረግ ለማድረግና የተሻለ ስኬት ለማስመዝገብ የሚሰራው ስራ ሊጠናከር ይገባል ተብሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባለፉት ዘጠኝ ወራት ከተማ አስተዳደሩ ስኬታማ ተግባራትን ማከናወኑን ገልጸው ያልተሳኩ ተግባራትን ለመፈተሽ ግምገማው ያግዛል ብለዋል። በ2017 ለዘጠኝ ወራት እንሰራለን ብለን ያቅርናቸውን በርካታ ስራዎች በስኬታማነት ፈጽመን የተገናኘንበት መድረክ ነው። እነኚህ ስኬታማ ናቸው የምንላቸው ስራዎች በተለያየ የክትትል የሱፐርቪዥን እንዲሁም ደግሞ እናንተም በየደረጃው ባደረጋችሁት ግምገማ እየተረጋገጠ የመጣ ነው። በሌላ በኩል ታቅደው ያልተፈጸሙ ተግባራት የትኞቹ ናቸው ለምን አላሳካ ናቸውም የሚለው ከአሳማኝ ምክንያት ጋር ተገምግሞ ትምህርት ሊወሰድበት ይገባል። ብልሹ አሰራሮችን ለማስተካከል አመራሩ ቁርጠኛ ሆኖ ሊሰራ ይገባል ያሉት ከንቲባዋ ስራዎችን በማስረጃ አስደግፎ መገምገም እንደሚገባ ተናግረዋል። አመራሩ ከዚህ የፀዳ ከሆነ እና ይህንን ለማስተካከል ቁርጠኝነት ካለው በእያንዳንዱ ሴክተር ላይ ለውጥ ይመጣል። ዋናው ተጠያቂ የፊት አመራር ነው ብለን ተስማምተናል እና ይሄ ምን ያህል ተወስዶ ወደ ተግባራዊ ስራ ተቀየረ የሚለውም በሚቆጠር በሚታይ ማስረጃ ስራዎቻችንን እንገምግም። በመድረኩ የተሳተፈው አመራሮች በመጪው ወራትም የከተማ አስተዳደሩ ጥንካሬ ለማሳደግ እና ክፍተቶችን ለመሙላት በቁርጠኝነት እንደሚሰሩ ተናግረዋል። ህብረተሰቡንም ጭምር ባሳተፈ መልኩ ቀሪ ስራዎቻችንን ለመፈጸምና ለማሳካት እኔ ትልቅ መነሳሳትና አቅም የሚፈጥር ነው። ይሄም በተዋረድ በዛ ልክ ስለሚቀጥል ማለት ነው። አመራራችን ያው ከተማችን በሁለንተናዊ እድገት በብልጽግና ላይ ነው ያለችው። እቅዳችን ከማሳካት አንጻር የተሻለ አፈጻጸም ነው ያለው። ይሄን ይበልጥ አልቆ የመፈጸም አቅሙን አሳድጎ ውጤታማነቱን ማረጋገጥ መቻል ይኖርበታል የሚል አስተያየት ነው ያለኝ። በአዲስ አበባ በተከናወኑ ዘርፈ ብዙ ተግባራት አሁን ላይ ከተማዋን በዓለም አቀፍ ደረጃ ተመራጭ ከተማ ማድረግ መቻሉን ተጠቅሰዋል።